በግዕዝ ቋንቋ አርእስተ ግስ የሚባሉት ስምንት ናቸው። ማንኛውም የግዕዝ ቋንቋ እነዚህን ስምንት ግሶች ተከትሎ ይረባል። ከእነዚህ ከስምንት ግሶች ወጥቶ በራሱ አረባብ የሚረባ የግስ ቃል የለም። እኒህም ቀተለ ቀደሰ ተንበለ ባረከ ማይረከ ሴሰየ ክህለ ጦመረ ናቸው ቀተለ ማለት ገደለ ቀደሰ ማለት አመሰገነ ተንበለ ማለት ለመነ ባረከ ማለት ባረከ ባረከ ይላል ግሱ አማርኛው ባረከ ማይረከ ማረከ ሴሰየ መገበ ክህለ ቻለ ጦመረ ጻፈ ናቸው። ማንኛውም የግዕዝ ቋንቋ በእነዚህ የስምንት ስምንት የግስ አርስቶች ይረባል። ከእነዚህ ውጭ ማንኛውም ግስ ከዚህ ወጥቶ በራሱ መንገድ የሚረባ አይደለም። እርባታቸውን በሚቀጥለው እናያለን። ከስምንቱ አርስተ ግሶች መካከል የመጀመሪያውን ግስ የቀተለን ርባታ እንመልከት። ቀተለ ሶስት አይነት ትርጉሞች አሉት በዋናነት ማለት ነው። የመጀመሪያው ቀተለ ብሎ ገደለ ይላል። ቀተለ ርእሶ ለሊሁ ራሱን በራሱ ገደለ እንዲል። ቀተለ ብሎ ወጋ ይላል። እፄ ቀተሎ ለዝኩ ሐምሐም፣ ይሄንን ሐምሐም ትል ወጋው ማለት ነው ቀተለ ብሎ አደከመ ይላል። በጾም ስብእና ሆሙ ቀተሉ፣ ሰውነታቸውን በጾም አደከሙ ይላል። ነገር ግን እኛ ስናረባ መደበኛው ቀተለ ብሎ ገደለ ያለው ስለሆነ ቀተለ ብሎ ገደለ ያለውን ይዘን እናረባለን። ቀተለ ገደለ፣ ይቀትል ይገርላል፣ ትንቢት አንቀጽ ይባላል ይሄ ቀተለ ገደለ የሚለው ቀዳማዊ አንቀጽ ወይንም ደግሞ ሐላፊ አንቀጽ ሐላፊ ግስ ሲባል ይቀትል ይገርላል ይሄ ትንቢት አንቀጽ ይባላል። ይቅትል ይገርል ዘንድ ይሄ ዘንድ አንቀጽ ይባላል። ይቅትል ይግደል ይሄ ትዕዛዝ አንቀጽ ይባላል። ይቅትል ይግደል ትዕዛዝ አንቀጽ ይባላል። ይቀትል ይገርላል ትንቢት አንቀጽ ማለት ፊውቸር ቴንስ እንደ ማለት ያለ ማለት ነው። ይቅትል ይገርል ዘንድ ይሄ ደግሞ ሰዋስቱ ኢንኦርደር ቱ ቱ እያልን በእንግሊዝኛ የምንገልጸው አይነት ማለት ነው። ይቅትል ይግደል ትዕዛዝ አንቀጽ ይሄ ደግሞ ኮማንድ ማለት ነው። ቀቲል ቀቲሎት፣ ሁለቶችም ቀቲልም፣ ቀትሎትም ያው ቀቲሎትም ያው እንደ አማራጭ ናቸው። መግደል ማለት ነው። ይመክሩ ለቀቲል፣ ለመግደል ይመክራሉ እንዲል። ቀታሊ ገዳይ ማለት ነው። ለአንድ ወንድ ቀታሊያን ብዙ ወንዶች ቀታሊያን ገዳዮች ለብዙ ወንዶች ማለት ነው። ቀታሊት ለአንድ ሴት የምትገል ማለት ነው። ቀታሊያት ለብዙ ሴቶች ገዳዮች ማለት ነው። ቀትል ግድያ፣ ሰልፍ፣ ውጊያ፣ ጦርነት ማለት ነው። ሲበዛ ቀትላት ይሆናል። መቅትል፣ መስተቃትል፣ መግደያ መሳሪያ፣ መግደያ ማለት ነው። ምቅታል መስተቅታል መግዳያ ቦታ ማስገዳያ ቦታ ማለት ነው። ቀቱል የተገደለ ቁስለኛ የተወጋ በሰው እጅ የሞተ ማለት ነው። ቀቱላን በብዙ ለወንዶች ቅትልት ለአንዲት ሴት የተገደለች የቆሰለች የተወጋች በሰው እጅ የሞተች ማለት ነው። ቀቱላት ለብዙ ሴቶች ለብዙ ሴቶች ምን ይሆኑ የተገደሉ የቆሰሉ የተወጉ በሰዎች የሞቱ ማለት ነው። ሁሉንም ቀተለን የመሰሉ ግሶች በዚህ መልክ ይገሰሳሉ ይረባሉ። ከራሳቸው ላይ ወይም ደግሞ ግስ መጽሐፍ፣ የግዕዝ ቋንቋ ግስ መጽሐፍ ስታጠኑ ከራሳቸው ላይ ቀተ የሚል ያለባቸው ሁሉ የቀተለ ግሶች ናቸው። ስለዚህ በዚህ መልክ እንደ ቀተለ ሆነው ይረባሉ ማለት ነው። ይሄን ልብ ብለው ያስተውሉ። ከስምንቱ አርእስተ ግሶች መካከል ደግሞ ሁለተኛው ቀደሰ ይባላል። ቀደሰ በመደበኝነት በዋናነት ትርጉሙ አመሰገነ ማለት ነው። ነገር ግን ሌሎች ትርጉሞች አሉት። ቀደሰ አመሰገነ ይላል። ቀድስ ስው ለእግዚአብሔር እግዚአብሔርን አመስግኖት እንዲል። ቀደሰ ብሎ ለየም ይላል። ቀድስ ሌዋውያነ እንዲል ቀደሰ ብሎ አከበረም ይላል። ቀደሳ ዋክበራ ለዕለተ ሰንበት ዕለተ ሰንበትን አከበራት እንዲል። አሁን እዚ ጋር ቀደሳ ዋክበራ ሁለቱ በወ ስለተያዙ ነው እንጂ ትርጉማቸው ተመሳሳይ ነው። ነገሩን ለማጉላት ነው። ወ በመካከል ላይ የተቀመጠ ማለት ነው። ቀደሰ ብሎ ቀባም ይላል። ቀደስዎ እደሁ ላአዛር ያላዛር እጁን ቀቡት እንዲል። ቀደሰ ብሎ አሁንም አነፃ ቀዲሶ ኪያሃ አንጽሆ ስጋሃ ሀደረ ላይ ሊሃ ስጋዋን አንጽቶ አደረባት እንዲል የሚሉ ትርጉሞች ሲኖሩት አገሳሰሱ ደግሞ እንደሚከተለው ነው። ቀደሰ አመሰገነ፣ ይቄድስ ያመሰግናል፣ ትንቢት አንቀጽ ነው። ቀደሰ አመሰገነ ሀላፊ አንቀጽ ሲሆን ይቄድስ ያመሰግናል ይላል። ይህ ትንቢት አንቀጽ ፊውቸሪቲ ማለት ነው። ፊውቸር ቴንስ እንደ ማለት ያለ ነው። እዚህ ጋ ቀተለ ይቀትል ነበር ይሄ ደግሞ ቀደሰ ይቄድስ። ቄናት ዝ ደግሞ ቀተለ ይቀትል ነበር ይሄ ቀደሰ ይቄድስ ይላል። ይቄድስ ብሎ ትንቢት አንቀጹ፣ ዘንድ አንቀጹ ደግሞ ይቀድስ ያመሰግን ዘንድ ይላል። ይቀድስ ያመስግን። የትንቢት አንቀጹ ይቀድስ ያመስግን ይላል ይቀድስ ያመስግን። ትዕዛዝ አንቀጽ ነው ይሄ ትንዛዝ አንቀጽ ይባላል፣ ወይንም ደግሞ ኮማንድ እንደማለት ያለ ነው። ይሄን አድርግ ይሄን አታድርግ ማለት። ቀድሶ ቀድሶት፣ ማመስገን። እኒህ በአማራጭ የተቀመጡ ናቸው። ቀድሶም ማለት ይቻላል፣ ቀድሶትም ማለት ይቻላል። ሁለቱም ተመሳሳይ ናቸው። ቀዳሲ አመስጋኝ ለአንድ ወንድ፣ ቀዳሲያን አመስጋኞች ለብዙ ወንዶች፣ ቀዳሲት የምታመሰግን ለአንዲት ሴት ቅዳሴያት፣ የሚያመሰግኑ ለብዙ ሴቶች። መቅደስ ማመስገኛ ቦታ፣ ቤተ ክርስቲያን፣ የጸሎት ቦታ ማለት ነው። ቅዱስ የተመሰገነ፣ ቅዱሳን የተመሰገኑ ብዙ ወንዶች፣ ቅድስት የተመሰገነች አንዲት ሴት፣ ቅዱሳት የተመሰገኑ ብዙ ሴቶች። ቅዳሴ ምስጋና ጸሎት ማለት ነው። ቅዳሴያት ሲበዛ፣ ቅዳሴ የሚለው ሲበዛ ቅዳሴያት ምስጋናዎች ማለት ነው። ቅድስና ንጽህና፣ ቅድስና በቁሙ እሱም ራሱ ማለት ነው ማለት ነው። እንዲህ ተደርጎ ይረባል። ማንኛውም ጠብቆ የተነበበ ባለሶስት ፊደል ግስ በዚህ መልኩ ይገሰሳል። በግዞች በግሶች ራስ ላይም ቀዴ የሚል አለበት ግስ ስታጠኑ ማለት ነው። ግስ ስታጠኑ፣ በተለይ የያሬድን ግስ ስታጠኑ ቀድ የሚል ራሱ ላይ ካለበት በቀደሰ ቤት የሚረባ እንደሆነ ያስተውላሉ ማለት ነው። ስለዚህ አሁን ቀተለን ቀደሰን አየን ማለት ነው። ቀተለ ቀተለ አይልም፣ ቀተለ ነው ላልቶ ማለት ነው። ቀደሰ ይቄድስ፣ ቀደሰ አመሰገነ፣ ይቄድስ ያመሰግናል፣ ይቀድስ ያመሰግን፣ ዘድ ይቀድስ ያመስግን እንዲህ ተደርገው አድርገው ይገሰሳሉ፣ ይረባሉ ማለት ነው።